የድምፃዊ ታምራት ደስታ ልጅ ዘማሪት ዕድላዊት ታምራት ደስታ ዛሬ የወንድ ልጅ እናት ሆናለች። ባለቤቷም የገዲ ፒክቸርስ ባለቤት ጌዲዮን በላቸው ይባላል። ጥንዶች እንኳን ደስ አላችሁ ማለትም በርካቶቹ መልካም ምኞታቸውን እየገለጹላቸው እንደሚገኙ ነው የወጡት መረጃዎች የሚያሳዩት። ታምራት ደስታ ልጆች መካከል አንዷ ዕድላዊት ታምራት ደስታ ከዚህ በፊት በወላይታ ሶዶ ዩኒቨርሲቲ መመረቋ የምታወስ ነው። በምረቃ ስነስርዓቱ ላይ የሙዚቃ አቀናባሪ ነከሙዙ ካሳና የተለያዩ ኢትዮጵያውያን የሙዚቃ ኢንዱስትሪ ባለሙያዎች እንደተገኙ ጭምርም የወጡትን መረጃዎች ያሳያሉ። በእሳቱ ካሙዙ ካሳ ያደረገው አስተዋጽኦ በርካቶችን እንዳስደሰተና እንዳስመሰገነ ጭምርም ነው የደረሱን መረጃዎች የሚያሳዩት። አርቲስት ታምራት ደስታ በጣም በሚያሳዝን ሁኔታ በወጣትነቱ ገና ለጋይ እድሜ ያለ መሞቱ በርካታ ኢትዮጵያኖች ልብ የሰበረው ክስተት ነው። ታምራት ደስታ ኢትዮጵያ ውስጥ አሉ ከተባሉት ድምፃውያኖች መካከል የምንጊዜ ምርጥ ድምፃዊ ነው። የእሱ ልጅ እንግዲህ ዘማሪት እንደሆነች ጭምርም ነው። አንዱ ደግሞ የእሱ ልጅ ዳግማዊ ይባላል። ዳግማዊ ታምራት ደስታ እሱ ዘፋኝ ነው። እሷ ደግሞ ዘማሪት እንደሆነች ጭምርም ነው። የፕሮቴስታንት እምነት ተከታይ እንደሆነች ጭምርም የወጡት መረጃዎች ያሳያሉ። ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያግኙ። ሰላም ቆዩልኝ።